እዚህ ሰውየ ስሙ ዮናታን ይባላል። ፓስተር ዮናታን የሚባል ሰው ሰምታችሁ ሊሆን ይችላል። ይሄ ሰው ቀድሞ የተነሳው ዮናታን የዳዊት ወዳጅ ነው፣ ነገር ግን የሳኦል ልጅ ነው። በፍጻሜ ዘመኑ ግን ዳዊትን በልቡ እንደሸነገለ፣ አካሄዱን ግን ከሳኦል ጋር እንደነበረ ሲናገር መጽሐፍ እንዲህ ብሎ ይመሰክርለታል። ሁለተኛ ሳሙኤል ምዕራፍ አንድ ቁጥር 23 ላይ ሳኦል እና ዮናታን የተዋደዱና የተስማሙ ነበሩ ይላል። ሳኦል ዳዊትን የተቃወመ ሰው ነው። ዮናታን ዳዊትን በጣም ይወድ ነበረ ተብሎ የተነገረ ነው። ነገር ግን በአንደበቱ ዳዊትን ወዶ፣ በአካሄዱ ግን እንደ ሳኦል ዳዊትን የሚወጋ ነበር። ዛሬም ቅዱስ ዳዊት የሚዘከርባትን ክብሩ የሚወሳባትን የዳዊት ዘርና ስር የተባለ ክርስቶስ የከበረባትን ይችን ቤተክርስቲያን የሚናገሩ ክብሯን እንመሰክራለን ብለው በአደባባይ የሰውን ቀልብ ለመሳብ ሲሉ ቤተ ክርስቲያን እናት ቤተ ክርስቲያን ናት፣ ባለውለታ ናት ብለው ሲናገሩ የነበሩ ሰዎች አሉ። ኢትዮጵያ የተሰራችበት ድርና ማግ የሆንሺው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የክብር አጥርሽ ሲነካ ዝም ማለት ይቅርታ ጠይቃሉ እንዶ በሰማዕትነት ልሙት አሉ። አንተ የተሰጠ ህመምህ ያመመ ህመም ሰማዕትነት ይሆንልህ አለው። ያም እንደ ሰማይትነት እቆጥርልሃለሁ አለው። ዳሩ ወንጌል ሚስጥር መቼ ገባችኋል? የዲያብሎስ ልጆች፣ የግብር ልጆቹ፣ የአርዮስ ወንድም፣ የመቅዶንዮስ ታናሽ፣ የንስጥሮስ አበጋዝ፣ አንተ የናቡከደነጾር መልእክተኛ፣ የሰዶም ነጋሪት መቺ፣ ወይንህ ከገሞራ አንተ ሰዶማዊ አንተ የጎሞራ ልጅ ዳሩ ይገባሃል እንዴ? አይባቡ አውሮፓን ባዶ አደረገና አፍሪካ መጣ። አውሮፓ ባዶን ቀርቷል። ቀድሞ የነበረ እምነት ሪፎርሜሽን፣ የፕሮቴስታንት እምነት ዛሬ በአውሮፓ የለም። ትልልቅ ጎቲክ ቸርቾች ቡና ቤት ሆነዋል፣ መስጊድ ሆነዋል፣ ሙዚየም ሆነዋል። እባቡ ብዙዎችን አስቶ ቀድሞም ወደማይሆን መርቶ ኋላም ፍጻሜያቸውን ወደ ክደት አደረገው። ጎረምሶች ቢዝነስና ኢየሱስ የተምታታባቸው፣ ገንዘብና ግንዛቤ ጦርነት የተፈተባቸው ኪሳቸውና ነብሳቸው የተምታታባቸው በልተውም እብጠ ሚያጠገቡ ማለብደቢያ እንጂ ማገቢያ ጊዜ የሌላቸው መጠባበሪያ እንጂ ማመሰሪያ ጊዜ አጠራቸው። እሟ ምረ ማርያም የዮሐንስ ወንጀል ማገቢያ ጊዜ የሌላቸው ስግብግቦች፣ ኮዳሞች በልተው ክብራቸው በውርደታቸው የሆነ ቆዳቸው አምላካቸው የሆነ

በኮረብታ ላይ ወድቋል። እስኪላችሁ ዮናታን በዱ በኮረብታ ላይ ወድቋል። የዛሬው ዘመን ዮናታን ደግሞ ታምረ ማርያም አንስቶ በኮረብታ ላይ ወድቋል። ታምረ ማርያም እንደዚህ ታ ታምረ ማርያም ገጽ 29 መቅድም ነው እንደዚህ የሚለው እመቤታችን ማርያም በፍጥረት ሁሉ አንድ ቤት ትመሰገናለችና የቤተ ክርስቲያን ልጆች፣ ለናንተ ለሃጢያን መድኃኒታችሁ ስለሆነች አክብሯት። በጎ አገልግሎቷም ለሚያገለግላት ዋጋውን ትሰጣለች፣ ሳትጠራጠሩ በፍጹም ልባችሁ እመኑባት። እሷ መድኃኒታችሁ ናት፣ አትጠራጠሩ፣ በፍጹም ልቦናችሁ እመኑባት እርሷ መድኃኒታችሁ ናትና ይላል። አለና ይሄ ጣዖት አምላኪነት ነው አለ። ላቲ የደለዋ ክብሮ ስባት ወለወልዳ አምልኮ ስግደት፣ ለእሷ ክብርና ምስጋና ልጇም አምልኮና ስግደት ይሁን። እናንተ እንዲህ በሉ፣ ሳንጠራጠር በሉ እስኪ፣ በፍጹም ልባችን እናምንባታለን እርሷ መዳኒታችን ናትና፣ እስኪ እናምንባታለን በሉ እስኪ ጮክ በሉ እናምንባታለን በሉ። አሁን እንዴት ነው የሚታመነው? ራሱ ክርስቶስ በእኔ መኑ በአባቴ መኑ ነው ያሉ በማርያም ማመን ደግሞ ኬት ያመጡትን ነው። እነትም ጣዖት አምላኪነት የሚሉ ሰዎች አሉ። ግዴላቸው እኛ በድንግል ማርያም እናምናለን የምንለው መጽሐፍን መነሻ አድርገን፣ ምንን መነሻ አድርገን? መጽሐፍን። አንዱን ታሪክ ነገራቸው። ስለ ድንግል ማርያም እንግዲህ በትር ምርኩዝ ብቻ አይደለም፣ በትር መቅጫም ጭምር ነው። አይደል ነው? አይደል እመቤታችን ቅድስት ድንግል ማርያምን በሚመለከት አንድ ፓስተር ነኝ የሚል ሰው ሰምታችሁ ታሉላችሁ። ምን ነኝ የሚል ሰው እንዲያውም ጠዋት ይናገራሉ ብዬ አስብ ነበር፣ የእኔ ታሸቱ በአንድ መድረክ ላይ ከሳቸው ቀድሞ ሲናገር፣ ከሱ በኋላ ተነስተው፣ ይሄ ሰው እንደው ጥሩ ሰው ነው ብለው ሲመሰክሩ ለሰምታችሁ ሊሆን ይችላል። ኋላ ግን በአካሄዱ ልክ እንደ ቀድሞ ስሙ ማለት ነው። የዚህ ሰውየ ስሙ ዮናታን ይባላል። ፓስተር ዮናታን የሚባል ሰው ሰምታችሁ ሊሆን ይችላል። ይሄ ሰው ቀድሞ የተነሳው ዮናታን የዳዊት ወዳጅ ነው፣ ነገር ግን የሳኦል ልጅ ነው። በፍጻሜ ዘመኑ ግን ዳዊትን በልቡ እንደሸነገለ፣ አካሄዱን ግን ከሳኦል ጋር እንደነበረ ሲናገር መጽሐፍ እንዲህ ብሎ ይመሰክርለታል። ሁለተኛ ሳሙኤል ምዕራፍ አንድ ቁጥር 23 ላይ ሳኦልና ዮናታን የተዋደዱና የተስማሙ ነበሩ ይላል። ሳኦል ዳዊትን የተቃወመ ሰው ነው። ዮናታን ዳዊትን በጣም ይወድ የነበረ ተብሎ የተነገረ ነገር ግን በአንደበቱ ዳዊትን ወዶ በአካሄዱ ግን እንደ ሳኦል ዳዊትን የሚወጋ ነበር። ዛሬም ቅዱስ ዳዊት የሚዘከርባትን ክብሩ የሚወሳባትን የዳዊት ዘርና ስር የተባለ ክርስቶስ የከበረባትን ይቺን ቤተክርስቲያን የሚናገሩ ክብሯን እንመሰክራለን ብለው በአደባባይ የሰውን ቀልብ ለመሳብ ሲሉ ቤተ ክርስቲያን እናት ቤተ ክርስቲያን ናት ባለውለታ ናት ብለው ሲናገሩ የነበሩ ሰዎች አሉ። ነገር ግን እንዲህ አለ፣ ሳውልና ዮናታን የተዋደዱና የተስማሙ ነበሩ፣ በታቸው በቦታቸው አልተለያዩም። ከንስር ይልቅ ፈጣኖች ነበሩ፣ ከንበጣ ይልቅም ብርቶዎች ነበሩ አለ። ከዚያ መልሶ ምን አለ? ቁጥር 25 ላይ ኃያላኑ እነዚህ ግን በሰልፍ ውስጥ እንዴት ወደቁ? ዮናታን በኮረብታ ላይ ወድቋለን። እስኪ ሁላችሁም ዮናታን በሉ፣ በኮረብታ ላይ ወድቋል። የዛሬው ዘመን ዮናታን ደግሞ ታምረ ማርያም አንስቶ በኮረብታ ላይ ወድቋል። አላያችሁት? አነሳና እንዲህ አለ፣ ታምረ ማርያም አንስቶ። ይሄ ታምረ ማርያም የሚባለው መጽሐፍ ነው አይደል? ቤተ ቃናችን ታምረ ማርያም እንዴት እንደሚነበብ ታውቃላችሁ አይደል? ምዕመናን በምን ክብር እንደሚያነቡት እንዲህ አለ፣ ከመቅድሙ ላይ ላንብብላችሁ ብሎ ነው የሚያነበው። እመቤታችንን አንስቶ የሚናገረውን ቃል አውስቶ እንዲላል ሳትጠራጠሩ በፍጹም ልቦናችሁ ይመኑባት፣ እርሷ መድኃኒታችሁ ናትና አለና፣ ይሄ ጣዖት አምላኪነት ነው አለ። ላቴ የደላዋ ክብሮ ስብት ወለወልዳ አምልኮ ስግደት፣ ለእሷ ክብርና ምስጋና፣ ልጇማ አምልኮና ስግደት ይሁን። እናንተ እንዲህ በሉ፣ ሳንጠራጠር በሉ እስኪ። በፍጹም ልባችን እናምንባታለን፣ እርሷ መድኃኒታችን ናትና እስኪ እናምንባታለን በሉ እስኪ ጮክ በሉ እናምንባታለን በሉ። አሁን እንዴት ነው የሚታመነው? ራሱ ክርስቶስ በእኔ መኑ በአባቴ መኑ ያሉ፣ በማርያም ማመን ደግሞ ኬት ያመጡት ነው? እነትም ጣዖት አምላኪነት የሚሉ ሰዎች አሉ። ግድላችሁ እኛ በድንግል ማርያም እናምናለን የምንለው መጽሐፍን መነሻ አድርገን፣ ምንን መነሻ አድርገን? መጽሐፍን። አንዱን ታሪክ ልንገራቸው። ታላቁን ሰው ቅድም ያነሳ ነውን። ኦሪት ዘጸአት ምዕራፍ 14 ቁጥር 29 ጀምሮ ታላቁ ሊቀ ነቢያት ሙሴ ተመልከቱ። ሙሴ በእጁ ላይ ምን አለ? በእጁ ላይ ምን አለ? የኤርትራን ባህር ከከፈለ በኋላ እስራኤላውያንን በደረቀ መሬት አሻገረ። ፈርዖንና ሰራዊቱን ግን በኤርትራ ባህር አሰጠማቸው። ከዚያ በኋላ የእስራኤል ልጆች ግን በባህሩ ውስጥ በየብስ ሄዱ። ወዎችም በቀኛቸውና በግራቸው ግርግዳ ሆኑላቸው። እግዚአብሔር በዚያ ቀን እስራኤልን እነዚህ ከግብፅ እጅ አዳነን እስራኤልም የግዘ የግብፃውያንን ሬሳ በባህር ዳር አዩ ይለና፣ ሲጨርስ እስራኤልም እግዚአብሔር በግብፅ ላይ ያደረጋትን ታላቂቱን እጅ አዩ። ሕዝቡም እግዚአብሔርን ፈሩ፣ በእግዚአብሔርም በባሪያውም በሙሴ አመኑ ይላል። እየሰማችሁ በማን አመኑ አልኳችሁ? በማን አመኑ እስራኤል? በማን አመኑ? በእግዚአብሔርም በሉ በባሪያውም በሙሴም አመኑ አይ እናንተ በእኔ ብቻ ማመን ሲገባችሁ በሙሴ ማምናችዋለና እንደም ተመለሱ ብሎ በባህር ሰጠማቸው። እንዴ ሙሴ ማን አገልጋይ ነው? በሙሴ እጅ ላይ የተገለጠ የማ ስልጣን ነው? በሙሴ እጅ ላይ ያለው በትር የማ በትር ነው? ቤተ ክርስቲያን ያለችዋ በትር እመቤታችን የእግዚአብሔር በትር ናት። በነገ ሁለት ለቤተ ክርስቲያን የተሰጠች በመቅደሱ ያደገች በአታ ለማርያም ብለን የምንዘክራት እመቤታችን ናት። እኛ እስራኤል ባህርን ያሻገራቸውን ሙሴን ከእግዚአብሔር ጋር አይተው ምክንያት ሆኖ የመራቸውን ሙሴን ከእግዚአብሔር ጋር እንድንታመኑበት ምክንያት የሆነችንን የድኅነት ምክንያት እመቤታችን እናምንባታለን አናምንባትም? በድንግል ማርያምና በልጇ በክርስቶስ አመኑ ቢባል ጣዖት አምልኮ ይሆናል። በሙሴና በእግዚአብሔር አመኑ ተብሎ እስራኤል በአይድ አምላክ አመለኩ ያላላቸው በኔና በባሪያ ስላመናችሁ ለምድረ ርስት ትተርፋላችሁ ብሎ ያከበራቸው እግዚአብሔር ነው። እርሱ ያከበራቸውን የሚንቁ በድንግል ማርያም ማመናቸውን ማመናችን በጣዖት አምልኮ የሚቆጥሩ ሰዎች አሉ። ሁለተኛ ታሪክ ልጨምርላችሁና ልጨርስ። በዚህ በመጽሐፈ መሳፍንት ምዕራፍ ሰባት ላይ የምናገኘው ሌላ ታሪክ አለ። በመጽሐፈ መሳፍንት ምዕራፍ ሰባት ላይ ታላቁ ሰው ጽኑ ሀያል የነበር ጌዲዮን የሚባል ሰው አለ። እግዚአብሔር ተአምር አሳየውና ምድያማውያንን አማሌቃውያንንና ምስራቃውያንን ተነስና ውጣ ጦርነት ግጠም። እነዚህ እንዳንበጣ መንጋ ብዙ እንደ ባሕር አሸዋ ግመሎቻቸው እጅግ ብዙ የሆኑትን ምድያማውያን አማሌቃውያንና የምስራቅ ሰዎችን ታሸንፋለህ ነው። እግዚአብሔር ከእርሱ ጋር እንዳለ በፀምር ምልክት አየ ውሃ ደረቅ እያደረገ እንደገና ደግሞ ጸምሩን እርጥብ እያደረገ እግዚአብሔር በብዙ ምልክት በመላኩ ጌዲዮንን ከአንተ ጋር ነኝ አለው። ጌዲዮን እስራኤላውያን እኑ ተነሱ በሉ እግዚአብሔር ከእኛ ጋር ነው። ሲወጡ ሠላሳ ሁለት ሺህ እስራኤላውያን ለጦርነት ተሰልፈው ጌዲዮንን ተከተሉ። ስንት ሺህ አልኳችሁ? አይ እነዚህ 32000 ሲያሸንፉ በጣም እነዚያ ብዙ ቢሆኑ በስተን ያሸነፉ ነው። በጉልበታችን ብዛት እንዳይሉ እኔ ማሸነፌን እንዲያውቁ የለም ከነዚህ መካከል ቀንስ፣ አዋጅ ንገራ ነው። ቆመና ጌዲዮን አዋጅ ተናገር፣ የፈራ የደነገጠ ይመለስ አላቸው። አሉና የፈሩ የደነገጡ ጌዲዮንን ሰምተው የመጡ 22000 ተቀነሰ። ስንት ቀረ? ከሰላሳ ሁለት ሺህ ሀያ ሁለት ሺህ ሲቀነስ እንዲህ ቀራል። ይህን በዝቷል አለ እግዚአብሔር። አስር ሺህ ቀረ። ይህን በዝቷል አለ እግዚአብሔር። አስር ሺህ ብዙ ነው። ከዚህም መካከል ደግሞ ለይ ያለው። በሉ ወደ መንገድ እንውጣና ወንዙ ውሃ እንጠጣ አላቸው። ወንዙ ውሃ ጠምቷቸው ሊጠጡ ሁሉም ሄዱ። አንዳንዶቹ በስርዓት እንደሰው ተቀምጠው በእጆቻቸው እያነሱ የጠጧሉ። ሌሎቹ ግን እንደ ውሻ አቀርቅረው ከስርዓት ውጪ በምላሳቸው ውሃውን ወደ አፋቸው ይከተቷሉ። ያለ ስርዓት የሚጠጡትን ምለይልኝ አለው። እየሰማችሁ ነው። ከአስር ሺ ዘጠኝ ሺ ሰባት መቶ የሚሆኑ ሲቆጠሩ እንደ ውሻ ጎንብሰው የጠጡ ናቸው። እግዚአብሔር ያለ ስርዓት የሚሄዱትንም አልፈልግም፣ የፈሩትንም አልፈልግም፣ ያለ ስርዓት የሚሄዱትንም አልፈልግም አለ። በመካከል ሶስት መቶ ብቻ ቀሩ። ስንት ቀሩ አልኳችሁ? ለሶስት መቶ ማሰሮና መለከት ሰጣቸው። ማሰሮን ስበሩት፣ መለከቱን ንፉት አላቸው። ያንን ባደረጉ ሰዓት ምን ሊናገሩ እንደሚገባቸው ጌዲዮን እንዲህ አላቸው። መጽሐፈ መሳፍንት ምዕራፍ 7 ቁጥር 18 ላይ እኔ ከኔም ጋር ያሉት ሁሉ ቀንደ መለከተ ስንነፋ፣ አለ ጌዲዮን፣ እናንተ ደግሞ በሰፈሩ ዙሪያ ሁሉ ቀንደ መለከታችሁ ንፉ አላቸው። 300 እንዲህም በሉ። ወበሉ በአውደ ትዕይንት ለእግዚአብሔር ወለ ጌዲዮን። በአደባባዩ እንዲህ ያላችሁ ንፉ ለእግዚአብሔርና ለጌዲዮን። እስኪ ለእግዚአብሔርና ለጌዲዮን በሉ ለማና ለማ። ከዚያ በኋላ እንዲላል ሶስቱም ወገኖች ቀንደ መለከትን ነፉ፣ ማሰሮቹንም ሰበሩ። በግራ እጃቸውም ችቦችን በቀኝ እጃቸውም ቀንደመለከትን ይዘው እየነፉ እንዲያሉ ወጸሩ ወይ ቤሉ ኩናት ዘእግዚአብሔር ወዘ ጌዲዮን። እንዲህ እያሉም ጮፉ የእግዚአብሔርና የጌዲዮን ሳይፍ። እስኪሁላችሁም በሉ የእግዚአብሔርና የጌዲዮን ሳይፍ። ይሄ ማለት አሁን ጌዲዮንን አምላክ ማድረግ ነው እንዴ? አቤት ነው እንዴ? ቢሆን ኖሮ እግዚአብሔር አምላክ መጀመሪያ የሚቀጣው ምድያማውያንና አማሌቃውያንን ሳይሆን ራሱ ጌዲዮንን ነበር። እንዴት ከኔ ጋር ትጠራለህ? ይለው ነበር። እኛም መቤታችንን ከእግዚአብሔር ቀጥሎ ስብሃት አድርሰን ስንጠራት ባዳም ልኮ ጣዖት የሚሉ ሰዎች አሉ። ጌዲዮን ምክንያት ሆኖ እስራኤላውያን ድል እንዲነሱ ቁጥራቸው የበዛውን ሰራዊቶቻቸው እጅግ ሰፊ የነበሩትን እነዚያን ከሶስት ነገድ ከምድያም፣ ከአማሌቅና ከምስራቅ የመጡትን ያሸነፈው የእግዚአብሔርና የጌዲዮን ጦር ብሎ ነው። እኛ ለጦርነት ቀን የምናዘጋጀው ፈረስ አለ። ድል የሚያደርግልን ግን ማነው? ማነው ድል የሚያደርግልን? ራሱ እግዚአብሔር በነጯ ፈረስ በመቤታችን ላይ ተቀምጦ ይዘምታል፣ ድልም ያደርጋል። በመጽሐፈ ምሳሌ ምዕራፍ 21 ቁጥር 31 ላይ ፈረስ ያስተዳሉ ለዕለ ተጻም ረድኤት ሰማብ እግዚአብሔር ይከውን። ፈረስ ለጦርነት ቀን ይዘጋጃል፣ ድል ግን ከእግዚአብሔር ዘንድ ነው አለ። እስኪ ፈረስ ለጦርነት ቀን ይዘጋጃል ለምን ቀን ይዘጋጀን? ዮሐንስ ሰማይ ተከፍቶ በራያዩ አምባ ላይ ፈረስ ላይ ንጉስ ተቀምጦ ነበር ይላል። አምባ ላይ ነጭ ማለት ነው። ነጯ ፈረስ በንጽናና በቅድስና የደመቀች እግዚአብሔር ለጦርነት ቀን ድል እንዲነሳባት ተቀምጦ በስጋ የተገለጠባት አማናዊቷ የጦር አውድማ ፈረሱ መቤታችን ድንግል ማርያም ናት። እርሷን ጌዲዮን ሲዘምት እግዚአብሔርን ይዞ እንደዘመተ ድንግል ማርያም ጠላታችንን ድል ለመነሳት የዘመተችው ልጇ ኢየሱስ ክርስቶስን ይዛ ነው። ስለዚህ ዓለሙ የዳነው በእመቤታችን ነው። በትሩ ኃጢአት ማሰሪያ የሚቆረጥበት ጸጋ ልጅነት የሚሰጥበት ስልጣነ ክህነት ነው። በትሩ የሞት ስልጣን የተሻረበት የጠብ ግድግዳ የፈረሰበት ቅዱስ መስቀሉ ነው። አማናዊቷ በት እመቤታችን ቅድስት ድንግል ማርያም ናት። ዓለሙ የዳነው በእርሷ ነው። ዓለሙ የዳነው በማን ነው? ስለዚህ ነው እመኑባት በፍጹም ልባችሁ ተባለ። በሙሴ እንኳን ስላመኑ እስራኤላውያን ለከነአን ለምድረ ርስት በቅተዋል። እነዚያ የእስራኤል ሰዎች በጌድዮንም ጭምር ታምነው እነዛን አማሌቃውያን እነዛን የምድያም ሰዎች እነዛን ምስራቃውያንም በሙሉ ድል እንደነሱ፣ ዛሬም በድንግል ማርያም አምነው በድንግል ማርያም ታምነው የሚኖሩ ሰዎች ፈተናውን ድል ይነሳል። በእሷ ማመን ብቻ መሰላችሁ? እኛ ለድንግል ማርያም እንገዛላታለን። እስኪ ለድንግል ማርያም በሉ እንገዛላታለን። እናምናታለን የሚለው ጨንቋቸው ነው። እናምናታለን ብቻ ሳይሆን እንገዛላታለን። ምን እንልላታለን እንዲህ ይላል መጽሐፋችን በዕብራውያን መልእክት ምዕራፍ 13 ቁጥር 7 ለዋኖቻችሁ ታዘዙ፣ ተገዙ፣ የእግዚአብሔርን ቃል ነግሯቸዋልና። ተዘከሩ መኳንንቲክሙ ለነገሩክሙ ቃለ እግዚአብሔር፣ የእግዚአብሔርን ቃል ስለነገሯቸው ለዋኖቻችሁ ታዘዙ። ለዋኖቻችሁ ምን በሉ ታዘዙ። ዋኖቻችሁን አስቡ። እንዘ ትሬዩ ሰናየ ግብሮሙ ተመሰሉ በሃይማኖቶሙ፣ መልካሙ ሥራቸውን እያያችሁ በእምነት መሰሏቸው። ዋኖቻችሁን አስቡ ዕብራውያን ምዕራፍ 13 ቁጥር 17 ላይ ለዋኖቻችሁ ታዘዙና ተገዙላቸው እነሱ ስለ ነፍሳችሁ ይተጋሉ ይላል። እስኪ ታዘዙ በሉ ተገዙላቸው ምን በሉላቸው። አሁን ለድንግል ማርያም መገዛት ለዋኖች ከመገዛት ያንሳል እንዴ? ያንሳል። የእግዚአብሔርን ቃል የነገሩትን ዋኖች አሉ። እሷ ግን የእግዚአብሔርን ቃል አልነገረችም እኮ ከመንገር በላይ ወለደችው እንጂ። እነሱ የምንሰማውን ነው የነገሩት እሷ ግን የምንበላውን ነው፣ የሕይወት ቃል ነው የወለደችልን የነገሩን ዋናዎች ተገዙላቸው ከተባለ የወለደችውን የዋናዎች ዋና ብንገዛላት ምን አለ? እኛ እንዲህ እንላለን፣ በአሚነ ዚያ ለማርያም ንገዲ። እሷን በማመን እንገዛላታለን እስኪ እሷን በማመን በሉ እንገዛላታለን። ምን እንልላታለን? በትንቢተ ኢሳይያስ ምዕራፍ 60 ቁጥር 12 ላይ ለአንቺ የማይገዛ ሕዝብና መንግስት ይጠፋል ይላል እስኪ በሉላችሁ ለአንቺ የማይገዛ በሏል ህዝብና መንግስት ይጠፋል። የሰማችሁ? የማይገዛላት ህዝብና የማይገዛላት መንግስት አለ። ዛሬ በአደባባይ የሚያሰድቡን ተቋማዊ የሆነ አላማ ያላቸው ብዙ ሰዎች አሉ። የሚገርማችሁ እመቤታችንን እኛ እመቤታችን ስለ እንዴት ነው ማርያም እመቤት የምትባሉ ይላሉ። ግን የእነሱን ቀዳማይት እመቤት እያሉ ይጠሯታል። አልሰማችሁ? ይሏት አልደፍሩ አይደል? በስጋ ያለችሁ ቀዳማይት እመቤት ይሏታል። የንጉሱን እናት ንግስቲቱን የጌታ እናት እመቤቲቱን የፍጥረት ሁሉ መጋቢ የሆነውን አምላክ የወለደችውን እመመለኮት የመለኮት እናት የፈጣሪ ወላዲት ድንግል ማርያምን እመቤት ስንል የሚጨንቃቸው ሰዎች አሉ። እኛ ግን ምናልባት ዘመኑ ጨለማ ነው፣ እነሱ የበረቱበት ዘመን ነው። ታሪክ የሰራች ታሪክ ያቆየች ህያው ሆና የምትወሳው ቤተክርስቲያን መከራና ፈተናው ፀንቶባት ጨለማ ውስጥ ያለች ልትመስላለች። በዚህ በመዝሙረ ዳዊት መዝሙር 22 በቁጥር 23 ላይ በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህና ክፉን አልፈራም፣ በትርና ምርኩዝ እነሱ ያጸኑኛል ይላል። እስኪ በሞት ጥላ መካከል እንኳ ብሄድ በሉ፣ ክፉን አልፈራም፣ በትርና ምርኩዝ እነሱ ያጸኑኛል። በትርና ምርኩዝ ሥልጣነ ክህነት፣ በትርና ምርኩዝ ቅዱስ መስቀል፣ በትርና ምርኩዝ ድንግል ማርያምን የሰጠን አምላካችን ስሙ ለዘላለም የተመሰገነ ይሁን። የምናምናት የምንታመንባት የምንገዛላት እናት ድንግል ማርያም በአማላጅነቷ ጠላ ለምንታመን ለሁላችንም የሞትን ባሕር ተሻግረን በሰማይ መንግስት በማታልፎ ርስት ከቀኙ ቆመን የሰማይ መንግስት ዜጋ እንድንሆን የሁላችንም ፍጻሜ ታሳምርልን። ልጇ ጌታችን ኢየሱስ ክርስቶስ የእናቱን ፍቅር በልባችን፣ ጣዕሟንም ባንደበታችን ይሳልብን። ለአባቶቻችን ያለን ክብር ለኦርቶዶክሳዊቷ ተዋህዶ ሃይማኖታችን ያለን ፍቅር በእምነት ያለን ጽናት በተጋሎም ያለን ትጋት ሳይቀንስ ሰማያዊ የሆነውን የእግዚአብሔርን ኃይል በታቦት በመስቀሉ መንፈሳዊን በረከት በእምነት በጠበሉ ተቀብለን ክብሩን እንድንኖር የሁላችንን ፍጻሜ ያሳምርልን። ሐዋርያትን አይዟችሁ ከበትር ብቻ በቀር ምንም እንዳትይዙ እንዳላቸው በትር መቤታችንን ይዘን ይህን መከራ ዘመን እንድናልፍ እግዚአብሔር አምላክ በትረ መዓቱን ከሁላችን ላይ አንስቶ አብ ለምረት የፍቅሩን ገመድ ዘርግቶ በፍቅር አይኖቹ በምረት እጆቹ ዳብሶና አይቶን የሞትን ባይር እንዲያሻግረን ለራስ ጥላ ለእግር ከለላ ከፊት ከኋላ ሆኖ ተስፋ ፍጻሜ የሆነውን ትንሣኤ እንዲያድለን የሁላችንንም መጨረሻ እንዲያበጅልን ቅዱስ ፈቃዱ ይሆንልን። እማ ይስት አንትም ሁለ በመንፈስ አርቱን እኔ ያላገባብ የጨመርኩትን ስቼ የሚያጎደልኩትን ሊቃውንት መምህራን መንፈሳኔ እግዚአብሔር ቤተሰቦች አርሙኝ። ከብቻ ከበትር ብቻ በቀር በመንገድ ምንም እንዳይዙ አዘዛቸው። ያዘዞ ምእመናን እግዚአብሔር አገሪቷን በቸርነቱና በምሕረቱ ይባርክልን። ወስብሐት ለእግዚአብሔር።